እንግዲህ ሁለታችሁ አንተግባባችሁም፣ አልሚዬ እና ብሩኬ ያንተግባባችሁበት ነገር አለ። እውነት ስናገር አእምሮ አርጥተሻል። በምንድን ያጠፋሹ? በአነጋገርሽ ማለት ነው። መሄድሽ፣ የሄድሽበት ትክክለኛው ተናግረሻል፣ ግን በአነጋገርሽ ግን አጥፍተሻል ማለት ነው። ለምን ስልክ ዘጋሽ ሲልሽ፣ በአንተ ብቻ ሳይሆን በሁሉም ሰው ነው የዘጋሁት። ያ ያን ነገር አናደደው ማለት ነው። ያን ነገር ለምንድን ነው ያናደደው? ብሩኬ ይለያል ማለት ነው። ብሩኬ ና ሌላ ሰው እኩል ማድረግ የለብሽም ማለት ነው። የሁሉም ሰው ጋር ሚስጥርሽ ትነግሪያለሽ፣ የሁሉም ሰው እንትን ታወሪያለሽ። ምንም ቢሆን ጓደኛሽ ነው ፍቅረኛሽ ነው እየታወቀ ነው የሱ ያለው ነገር አነግረሹ ብትጂ በሌላው ስልክ ብዘጊ ችግር ያልነበረ ይሄ እኮ ያጠራጥራል ማለት ነው። ያጠረጥራል ሌላ ሰው እንደምታወሪ አርገሽ ነው የተናገርሽ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዲናችሁ ሰላም ናችሁ? ሰላማችሁ በዚህ ትርፍርፍ ይበልልኝ። ሰላም ሰላም፣ ክርስታንቶች እንዲናችሁ ባላችሁበት፣ አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን። እንግዲህ ዛሬ ይዤላችሁ የመጣሁት ሀንሚዬና ብሩኬ ተጣልቶ ነው። በመጀመሪያ ግን ቪዲዮን እስከ መጨረሻ አይታችሁ ሼር ላይክ ያደርጋችሁ አበረታቱኝ። ሰብስክራብ ያደርጋችሁ ማለት ነው። የእናንተ ብርታት ነው እኔ የሚያጠነክረኝ እላችኋለሁ። እኔ እና ዛሬ ደስ አላለኝም እውነት። እንግዲህ አላቅም፣ በቃ በጣም ፍቅረኛ ውስጥ ነበሩ። ምን ገብቶ ሰይጣን እንዳሳሰታቸው ብቻ አላ ያወቀው፣ አላቅም። ብቻ ስሀና አላ በምን እንደምን እንትን እንዳሉ አላቅም። እንግዲህ ብሩኬ እና አልምዬ ትንሽ ተጋጭተዋል፣ ተጣልተዋል፣ ተጣሉ። ያው የሚዋደሰው ሰው አንዳንዴ እንደሚጣላ ነው። ዛሬ ግን ጥፋት የተገኘበት እንትና ላይ ነው፣ ጨረቃዬ ላይ ነው። አልምዬ ላይ ጥፋት ተገኝቶብሻል። ጥፋተኛ ስትሆኝ ጥፋትሽን ይነገርሻል። ጥሩ ነገር ስትሰሪ ጥሩ ነገርሽ ይነገርሻል ማለት ነው። በአንድ በኩል አጥፍተሻል፣ በአንድ ነገር ደግሞ ጥሩ አድርገሻል ማለት ነው። ብሩኬ ደግሞ ሙሉ በሙሉ እያጠፋ ነገር የለም። እሱ ትክክለኛ ነው፣ አፍቃሪ ነው ማለት ነው። እሱ ትክክለኛ አፍቃሪ ነው። አንቺ ግን ገና ታማሪ ጫለሽ ማለት ነው። እውነት አልሚዬ ዛሬ ልክ ልክ ነው የምነግርሽ። እውነቴ ነው ያለው ነገር ማለት ነው። ጥሩ አላረግሽም ማለት ነው። እሺ አንቺ ሄደሻል ማለት ነው። ሄደሻል የሆነ አንቺ የራስሽ እንግዲህ የምትሰሪው ስራ አለ የራስሽ የሆነ ነገር አለ። ሄሽ ማለት ነው ስትጂ ለምን ስርክ ትዘጊያለሽ? ስርክስ ለምን ዘጋሽ? እሺ ለብሩኬ ደግሞ ለምን አነገርሽው? ለምን አነገርሽው? ብሩኬ አሁን እያመመው ስላነገርሽው? ነው እያመሙ አንደኛው ማለት ነው እንግዲህ። እሱ ደግሞ እሱን ስራ ሄድሽ ወይ የሆነ ነገር እንግዲህ ጉዳይ ያለሽ ብሎ አላሰበም። የሆነ ነገር ሆነሽ ነው የሆነ ሰው ወሰደብኝ እንግዲህ ሀንሚየክ እንግዲህ አላገኛትም ብሎ እንግዲህ ወጥቆ ነው እንግዲህ ራሱን ስቶ ሐኪም ቤት የገባው ማለት ነው ሐኪም ቤት የገባው ራሱን ስቶ ነው ማለት ነው። እሺ አንቺ ይሄን ይህን ሳይመጣ ስትጂ ብሩኬና ሌላ ሰው እኩል ማድረግ የለብሽም። በምንድን ነው ደግሞ አንድ ሁለተኛ ጥፋት ያገኘውብሽ በአነጋገርሽ አነጋገርሽ ምንድን ነው ያሽ፣ ብሩኬ ለምንድን ነው ስልክ ማታነሽ? እንትን የዘጋሹን ሲልሽ ምን አሹ። በአንተ ብቻ አይደለም በሁሉም ሰው ነው አሹ። ብሩኬ ያናደደው በሱ ነው። ለምን በይኝ። አንቺ ብሩኬና ሌላ ሰው እኩል ማድረግ አልነበረብሽ። ብሩኬ ጓደኛሽ ነው፣ የታወቀ ነው ሁሉም ሰው እንደሚያውቅ እንግዲህ፣ ጓደኛሽ ነው፣ አብሮ አደግሽ እንግዲህ አብሮሽ ነው ያላችሁ፣ እስካሁን የተለያያችሁ ነገር የለም ማለት ነው። ስለዚህ ስትጂ እንደዚህ ቦታ ይሄዳለሁ እና እንደዚህ ቦታ ሄዳለሁ፣ አንተ ስራ ስራ። እኔ በፊትም ጀምሬ ልነግር ነበረ፣ ግን ስራው ትሰራለ ስራ የሆነ ስራ ተወንድሙ ጋር ጀምሮ አላሉ? ያ ስራ ትተኸው ትሄዳለህ ታቋረጣለህ ብዬ ነው ሳነግር የሄድኩ ብትዩ፣ ያ ልጅ ምንም አይልም። እሺ ነው የሚለው፣ አያስቀርሽም። አንቺ ግን ምንድን ነው እያሰብሽው? ይሄ ነገር ከነገርኩትም ያስቀረኛል፣ እኔም ሊሄድ ወይ ያስቀረኛል፣ ወይ ደግሞ አብረን እንሄድ ነው የሚለኝ እሷ ደግሞ እሱን ሊሄድ አልፈለገችም። ምክንያቱ ማለት ነው ለምንድን ነው ያልፈለገችው? እሷም ላይ አንድ ጥፋት የለባትም በዚህኛ በዚህኛው ማለት ነው ለምንድን ነው ያልፈለገችው? ወንድሙና እሱ የሆነ ስራ የሚሰሩ ስራ አለ። እኔ እሱን ይዤ ከሄድኩኝ ደግሞ ስራውን ያቋርጠዋል፣ እና ስለሚያቋርጠው ሳን ነግሮ ሊሄድ በማለቷ ነው እሷ ማለት ነው። ይሄ ነገር ሁሉም የመጣው እንግዲህ ብሩኬ ደግሞ ይህንን አንተረዳትም ማለት ነው አንተረዳም ይሄን ነገር ማለት ነው። እሱ ምንድን ነው ያሰበው በቃ እንደማትፈልገውና ከሌላ ሰው ጋር ይዟት እንደሄደ ስልክ ሁሉም ስትዘጋ በቃ የሆን ነገር ሆነች ብሎ እንግዲህ አበደ በፍቅር ማለት ነው። ፍቅር መጥፎ ነው፣ እውነቴ ነው። ፍቅር ፍቅር የያዘው ሰው ነው የሚያውቀው ማለት ነው። ፍቅር ከያዛችሁ በጣም በጣም መጥፎ፣ አለበዛ ማስጨረስ አለበዛ ጭራሽ በጭራሽ መተው ማለት ነው። ፍቅር በጣም መጥፎ ነው። ሁላችሁም ይዟቸዋል፣ ደግሞ አትዋሹኝ። አዎ እናንተ አሁን ይሄን ስናገር እናንተ አሁን ምንም እንዳለ ሁላችሁም ይዟቸው፣ ፍቅር ያለያዘው ሰው በዚህ ውስጥ አንድ ሰው አንድ ሰው የለ ማለት ነው። ፍቅር ሁላችሁም ይዟቸዋል፣ ግን ግልጽ ግልጹን ቤት ቤቱ ነው የሚያውቀው፣ ልብ ልቡ ነው የሚያውቀው። እንግዲህ አይታችኋል አሁን ብውዬ ማለት ነው እንግዲህ ብውዬ ብሩኬ፣ እንግዲህ እሱ ታውቁታላችሁ። ጨዋ ልጅ ነው በጣም ጥሩ ልጅ፣ በጣም ጎበዝ ልጅ፣ አስተዋይ ልጅ፣ መካሪ፣ የሰይፍ ልጅ ደግሞ ክብር ያለው ልጅ ነው። አሁን ይኸው እሱ እንኳን ፍቅር ይዞት ሆስፒታል ገባ ማለት ነው ወጥቆ ማለት ነው። ባህልምዬ መጣ ባህልምዬ ጠፋች፣ ምን ሆነች? ሌላ ሰው ይዟት ሄደ፣ ጠለፈብኝ፣ በቃ ከእንግዲህ ከሀልሚ አንገናኝ ብሎ ራሱን ስቶ ሆስፒታል ገብቶ አንድ ቀን አድሮ ወጣ እላችኋለሁ። እንዲህ ነው በቃ እንዲህ ነው። እኔ ስላችሁ እናንተ አሰሙኝም። እና እሱ ነገር እሷ ደግሞ እንደ ታመመ ስታቅ መሄዱንንም እንም አቆመችና፣ የውላችሁ ወይ ጉድ ፍቅር የያዘው ሰው ንገራችሁ ማለት ነው መሄዱ የምትሄድበት ቦታ ተዎችውና አመመው ብሩኬ እንደዚህ ሆነ የሚባል ቪዲዮን ታያለች። ከዛ ትታመጣች ትታመጣችላችሁ። እንግዲህ ብሩኬ ምን ሆንክ ብላ ጓደኞቹ እንግዲህ እንትን ያሉት ነበረ። ጓደኞቹ አይዞህ ትመጣለች፣ የትመትሄድ ምንም አልሆነችም አንተ እንደዚህ ያቱን ብሎ ሲሉት፣ የታለች ስልኳ ዘጋች፣ የት ብትኖርማ ትመጣ ነበር። ስልኳ ሁሉም ዘጋግታለች፣ የት ነው ማገኛት? ምን ሆና ይሁን ምን ነገር ሆናነች ይሁን ደወለች? ብሎ እየጠየቃ ነበረ ብሩኬ ማለት ነው። እንግዲህ አይዞህ ትመጣለች፣ ምን የተባለ ስሀን አለ። እሷ ደግሞ ከች ብላ አትመጣም። የእንትና የታምራት ዘፈን የነብሱን ይማረው የታምራት ዘፈን ስለ ፍቅር እሱን የዘፈነች፣ መጣች ዘፈንላችሁ እንዴ አይቀርባችሁ? ይቅር እነሆ ፍቅር አስይዛችኋል ወይ ከዘፈንኩላችሁ ማለት ነው። ከዛ መጣች ማለት ነው። መጣች ብሮኬ ምን ሆነሽ ነው ሲላት፣ ዞር በይ። ምን ሆነ ምን የት ነበርሽ? ምን ሆነሽ ነው ብሎ ሁለቱም እንግዲህ በድንጋጤ ፍጥጥ አለው እሷም ፍጥጥ እሱን ፍጥጥ ማለት ነው። ትናንትና ማለት ነው ከዛ ማንም ሰዓት ነገር የምንሳደይ ብሎ እሷም ውጪ ልኝ ከቤት ውጪ እንዳላይሽ አላት፣ እንዳላይሽ ውጪ አላት። ትታወጣች ትታወጣች ትናንት ላይ ማለት ነው። አሁን ዛሬ ደግሞ ወንድሙን ቀጥራ ወንድሙን ታላቅ ወንድሙን ይዛው መጣች ማለት ነው። ታላቅ ወንድሙ የሱ ታላቅ ወንድሙን ይዛው መታ መጀመሪያ ጠየቃት። ምንድነው አንቺ ለምንድነው ስልክሽ ዘግተሽ የብሩ ኬሽ የሄደበት የምትሄጅበት ሰዓት ነግሪ፣ ምሳቴ ለምን ሄጅ? ጥፋተኛ ነሽ አላት። እውነትም ጥፋተኛ ናት በሱ ሱ እኔም እቀበላለሁ። ጥፋተኛ ናት፣ በጣም ጥፋተኛ ናት። ከዚ አዎ እኔ በሱ እያነገርኩት አንተና እሱ የሆነ የጀመራችሁ ስራ አለ። ያንን ስራ ትቶ እንዳይሄድ ወይም ደግሞ ታንቺ ጋር ሊሄድ ይለኛል ወይም ደግሞ ያስቀረኛል። ያ ነገር ደግሞ ምቀርበት ምክንያት አልነበረም፣ ሙሉበት ምክንያት አልነበረም። የሱ ስለሆነ ሳነግረው ሄድኩኝ አለች። በቃ አንቺ እሱ በሱ ጥፋተኛ ነሽ። ብሩኬት፣ ሃይቃለች ተትንሽ ነገር ይናደዳል። ደግሞ በጣም በጣም ሁለታችሁም ፍቅር ውስጥ ነበራችሁ፣ ደስ የሚል ነገር እያሳለፋችሁ ነበራችሁ። በጣም እኔንጃ፣ ምን አሳስቷችሁ እንደሆነ አላቅም። በጣም ደስ ብሎኝ ነበር፣ ወንድሚየው ማለት ነው። ሳያቸው ራሱ በጣም ደስ ያለኝ ነበረ ግን አሁን ደግሞ እንደዚህ አይነት ነገር ሳይ ደግሞ በጣም ነው እንትን የተሰማኝ ምን ምን ሆናችሁ ነው ብሩኬ ደግሞ ታውቂዋለሽ ትንሽ ነገር ይናደዳል ጸባዩን ታውቂዋለሽ እና መንገር ነበረብሽ ሳት ነግሪው ስለሄሽ እሱ እንደዚህ ሆነ እና በጣም አጥፍተሻል አላት እሱ ማለት ነው ከዛ እሱ ማጥፋቴ አጥፍቻለሁ ግን እኔ በእሱ ነው በዛ ስራ እሱም የጀመረው ስራ ይጨርስ ብዬ እኔም የጀመርኩት በራሴ ሊጨርስ ጨርስ ብዬ የእሱ ነው ሳል ነግረው የሄድኩት አለች ከዛ እንግዲህ ብሩኬ አቶ ብሩኬ ተደወለለት መጣ፣ ማለት ነው አቶ ብሩኬ መጣ። አምሪ አልሚ ደግሞ ዛሬ የምትመስላለች ከጨረቃ ላይ ጨረቃ፣ በጣም አምሮባታል። ማሻላት ቱ ቱ ቱ አምሮባታል። ወላሂ ፈረንጅ ነው የምትመስለው ማለት ነው ጨረቃ። ያ ታቃላችሁ፣ ጨረቃ ማለት ነው ራሱ። ጨረቃ ነው የምትመስለው፣ ስሙ ሳይሆን ጨረቃ ማለት ነው። እና እንግዲህ ብሩኬ መጣ፣ ሰላም ተባባሉ። ከዛ እሷ ምቅርት ጠየቀችው፣ ቅርታ ምናምን ስትለው ምንም ቅርታ የሚያስነ ነገር ለምንድ ነው ስልክሽ የዘጋሽው አላት። ስልኬን እኔ በአንተ ብቻ አንዘጋሁም በሁሉም ሰው ነው እየዘጋሁት ከሁሉም ሰው ነው አለች። በቃ ብሩኬ ያናደደው እያችን ቃላት ነው። እንዴት ከሁሉም ሰው ጋር ትይኛለሽ? አሁን እውነት ነው ብሩኬ እንደደነገጠ ሌላዎች ደነገጡ፣ ማንም የደነገጠ ሰው የለም። አንቺ ተብሩኬ ጋር ሁሉም እኩል የምታረጊ ና ሁሉም እኩል አድርገሽ የምታመሳሲ ማለት ነው በእውነት አጥፍተሻል። እኔ ራሱ ድንግጥ ብያለው እንዲ ስትዩ ማለት ነው። እሱ ግን ይኸውልሽ አዙሮታ ወንድ ልጅ አይደለም የሌላ ነገር አዙሮት ሌላ ሰው እንደሚያወራ ሰው እንደሚያወራ ሰው በሌላም ሰው ነው የዘጋው ባንተ ብቻ አይደለም ብላኝ በአለችኝ አሰማማዊ ወንድሜ የብሎ የወንድሙ እየነገረው ነበረም ማለት ነው። እንግዲህ ቢያስረዳውም ምን ቢሉም ተራዋን ደግሞ ሀይሚ አልኮረፈች ማለት ነው። ትናንት መጥቼ ሂጂ ውጪ ብለህ አስወጣኸኝ ዛሬም ደግሞ እንደዚህ ምንድን ነው? በቃ እኔ ደግሞ ያንን ስራት ልሰራ ለ ብዬ ነው ምናምን። በቃ እሱ ደግሞ ለ ሌላ እያሰብሽው ነገር አለ፣ እየጀመርሽው ነገር አለ። ያው እንደው በግልጽ ማት ነግሪኝ። ለምን ትጫወችብኛለሽ? ለምን እንዲ ታረጊኛለሽ አለ። እሷ በቃ ኔ የሱ አይደለም ማን እንግዲ ማን ያስረዳ ምንም ማን ተረዳህኝ፣ ማን ተረዳህኝ ማለች። ምንድን ነው ምረዳሽ፣ ምረዳሽ ምንድን ነው ምንም አንቺ ስልክ የሰው ልጅ ስልክ ዘግቶ? ጥርቅም አድርጎ የሄደበት ይጠፋ። ምን እሱ እውነት እውነት ነው እንግዲህ። እዩት፣ ጨረቃዬ አጥፍተሻል፣ በጣም ነው ያጠፋሽ። ብሩኬ ግን በጣም ጎበዝ ልጅ። አንተ ማለት ጀግና አፍቃሪ፣ እውነተኛ አፍቃሪ ነህ አንተ። እውነተኛ አንደኛ፣ ሁለት አንደኛ፣ እንትን ሳይሆን ይሄ ተመሳሳይ አስመሳይ ሰው ሳትሆን ማለት ነው። አንተ እውነተኛ አፍቃሪ ነህ ማለት ነው። ሃልሚ ግን ገናንሽ ማለት ነው። ገና አሁን ሌላ ነገር እያሰብሽ ነው። ተይ ሃልሚ፣ ይቅርብሽ። ተይ ተይ ተይ። ሃልሚ እንደ ብሩኬ የሚያስርሽ ሰው እና እንደ ብሩኬ የሚጨናነቅንሽ፣ እንደ ብሩኬ የሚንከባከብሽ ሰው የለም። ተይ፣ እስካሁን በደንብ አቆይቶሻል። ተይ ግን ነገር አትፈልጊ። ተይ ብሩኬ ማለት በጣም ጥሩ ሰው፣ ጎበዝ ሰው፣ የሴት ልጅ ያለው ክብር ራሱ፣ ረጋ ያለ ሰው እስቲ ዱባይ እንኳን ይዞሽ ሄዶ እዩ ያለሽ ክብር ማለት ነው። ያለሽ ክብር ስንት ነገር ማለት ነው። እና አንቺ ተሁሉም ሰው እኩል አድርገሽ ተሁሉም ሰው አንድ ላይ አስመስለሽ አንቺ በቃ እሱ አሁንም አንተረዳሽኝም እኔ እንደምወድሽ እና የኔ እንደሆንሽ አንተረዳሽኝም። ከሁሉም ሰው እኩል ታረጊኛለሽ ነው ያለሽ። ገብቶሻላ ተሁሉም ሰው እኩል ነው ያረግሽኝ። ምንም ልትረጂ አንቻልሽምን ምንም ሊገባሽ አንቻልሽም ታ እንዴት ተሁሉም ሰው ጋር ነው ስልክ የዘጋሁ ብክቲኛለሽ? አለ እንግዲህ። እውነቱ ነው እንዴ። እኔ አሁን ምን አለሽ ወንድሚየው፣ እንግዲህ ሚስቱ ስም አንስቶ ማለት ነው አንድ ቀን የሆነ ቦታ ሳትነግረኝ ነግረኝ ብትሄድ ቤት ውስጥ የሚነሳው እሳት ታውቂያለሽ? ሀይሚዬ አለሽ፣ አዎ አልሹ። እና ጥፋትሽን ታውቂያለሽ ማለት ነው። ጥፋትሽን ካወቅሹ አሁንም ይቅርታ ብለሽ በደንብ አድርገሽ ጠይቂው። እውነት ሀይሚዬ እና ብሩክ ልትለያዩና በውስጣችሁ ቅይም ልታስገቡ እንደዚህ ልትጣሉ አንፈልግም ማለት ነው። የእናንተ ደስታ ነው የምንፈልገው። የት አሁን ደግሞ ጥሩ ላይ ነበራችሁ። አንቺም በመሀላችን ሰው እንዳይገባ ያልሽ ነበረ የለመንሽ ነበረ ፈጣልሽ እና አሁን ደግሞ ምን አሳስቶሽ እንደሆነ አላውቅም። ሱስ ነው መሰለኝ ሱስ ይዛችኋል መሰለኝ። እናንተ ብራንክ ነው ይሄ። ብራንክ ያላችሁ በቃ እኛን ታሰቃዩ ናላችሁ። ምን ነው እንዲህ ጉዱ? እኮ ነው ይሄ። ፍቅር የያዘው ሰው በጣም መጥፎ ነው። እንዲ ልጁ አሁን እሺ ሆስፒታል ገባ። አንድ ነገር ቢሆንስ ምን ልትይ ነው አንቺ? ምን ልትይ ነው አሁን? መቼም ያዙኝ ልቃቀኝ ብለሽ እንደገና እንደዛ ቀን ዱባይ ሄደው እንደቀረሰው እንትን ትወድቅ ያለሽ አንቺ ሆስፒታል ነው ተራሽ የምትገቢ። እና ቤተሰብ እንግዲህ የዛሬ ይሄን ይመስላል። ሀይሚ አጥፍታለች እቅርታ ጠይቂው። ያው ያለ መግባባት ነው ያንቺ የሚያሹ ነገር ትክክል ነበረ፣ ግን እሷን ተረዳሽም ስራን ተረዳሽ። እንግዲህ በትንሽ ነገር ማለት ነው። ቤተሰብ የዛሬ ቪዲዮን ይሄን ይመስላል። ሼር ላይክ ያደረጋችሁ አበረታቱኝ። በቀጣይ ደግሞ እስከ ይዘላችሁ እስከ ስመጣ ድረስ መልካም ጊዜ፣ መልካም ቀን ይሁናችሁ። ባይ ባይ።